አሁን ባገራችን ባርሲ ምድር በተለያየ ምድር በክርስትና በእምነታቸው ምክንያት ደማቸው የሚፈሰው፣ የሚታረዱ የማነ መሰራቱ ደማቸውን መድኃኔዓለም ሲበቀል የሚበቀላቸው

በአሁኑ ሰዓት እንዲህ አይነት እንግዲህ አለ ወይ? ይገርም፣ የለም ከአንዱ ክልል ወደ ሌላ ክልል ሄዶ እንዲህ አይነት ስራ መስራት አይደለም ደርሶ መምጣት አይቻልም። ሁለት አይነት ደሞች ይጮሃሉ። በዚህ ዓለም ላይ ሁለት አይነት ደሞች ይጮሃሉ። አንደኛ ውድር የመዳን ያለም ደም ነው። በቀራሪው ከፈሰሰበት ጀምሮ ስራ ለማቀር

ከእሱን ጀምሮ ከቅዱስ እስጢፋኖስ ሩ እስከ አሁን ድረስ በምድር ላይ በሱ መግዳት ደማቸው የሚፈሰው የነአንድም ይጫዋል። እዚ ራእየ ዮሐንስ ምዕራፍ ስድስት ላይ ስለ ስሙ አንገታቸው የተቆረጡ ደማቸው ስለስሙ የፈሰሱ የፈሰሰባቸው በአነብስ ቅዱስና እውነተኛ ምራተያው እግዚአብሔር ወይ

በምድር ላይ ድማችን ያፈሰሱትን እስከ መቼ ድረስ ነው ማትበቀላቸው? ብለው ጮሁ ይላል። ለምን በቀል የመድኃኔዓለም ስለሆነ ክርስቲያኖች በቀልን እነሱ ስለሚሰጡ ለእግዚአብሔር ስለሚሰጡ፣ ስለዚህ በቀል የኔ ነው ብሏልና መቼ ነው የምትበቀለው? ብለው ሲጮሁ ምንድን ነው ያለ መድኃኔዓለም? ያለው ኢየሱስ ክርስቶስ የጸጋ ዘንባባ

አሁን ባገራችን፣ ባርሲ ምድር በተለያየ ምድር በእርስና በእምነታቸው ምክንያት ደማቸው የሚፈሰው የሚታረዱት በጥይት የሚደበደሩት ከዚህ ቁጥር ናቸው።

በአምሳ ሀገር ውስጥ ዛሬ አንዳችሁ የተሻለ ስራ ብታገኙ ሊሆ በኦንላይን ገብታችሁ ብታርፉ ኑ ምትባሉ አምሳ ዓመት በፊት ተጉዛችሁ ጓዛችሁን ይዛችሁ ይላችሁ ብቻ መታወቂያ ብቻ የምትቀይሩ አምሳው ሀገር አንድ አገር አንዲቱ ሀገር ብዙ ሀገር ወለች ኢትዮጵያ ከአምሳ ዓመት በፊት ስራ የተሰራበት ነው

ምዕራባውያን አንድ ነገር ካላደረጉ ላች መጻፏ ከዓመት በፊት የተጻፈች ናት። ምዕራባውያን አንድ ነገር ካላደረጉ አሁን አፍሪካ በቂ ግዛት እየገዙ ያሉ ነጮች ተንኮለኞች ዋጋ የላቸውም። ስለዚህ አንድ ነገር

ያ የሰይጣን ንኞት ተፈጽሙ። ይኸው በሀገራችን እንዲህ አይነት የቋንቋ የወሳ ህገ መንግስት ተዘርግቶ ሰይጣን ስራውን ሰራ። ግን በጣም የሚገርማችሁ ይህ ሲስተም ይህ ህገ መንግሥት በኢትዮጵያ ምድር ሲዘረጋ እንዲዘረጋ ሲመኙ የኖሩ በአጭር ጊዜ ውስጥ ስትበታተን ኢትዮጵያ ትንንሽ ሀገር ስትሆን ሌሎች ሀገሮች በዛ ምክንያት